የኢትዮጵያ አትሌቲክስ አይለፍል የተባለ ይመስላል። ውድድሮች ሲቃረቡ ጭቅጭቆች፣ ውዝግቦች የተለመዱ ሆኗል። አሁን ሌላው የጭቅጭቅ መንስኤ ደግሞ አሜሪካ ፍሎሪዳ የሚዘጋጀው የሀገር አቋራጭ ውድድር ነው። አትሌቶቹ ተመርጠዋል፣ ለውድድሩ ተዘጋጅተዋል። ጭቅጭቁ ግን አሁን ሀ ብሎ ተጀምሯል። አዲሱ የመነታረኪያ ርዕስ ምን ይሆን? በውድድሩ ላይ ስለሚሳተፉ አትሌቶችም እንነግራችኋለን። ከወራት በፊት የተካሄደ ውድድር ነው። በውድድሩ አሸናፊ ለሆኑ አትሌቶች የገንዘብ ሽልማታቸው ተጠቅሶ በቼክ እንደሚከፈላቸው ተነገረ። ይህ ከሆነ ወራት ተቆጠሩ። እስካሁን ድረስ ግን አንድም አትሌት ወደ ስፍራው አምርቶ ሽልማቱን አልተቀበለም። ይህ ለምን ሆነ ጠይቀናል፣ ምላሹን እንነግራቸዋለን። ግብ ጠባቂ ለመሆን ነበረ የልጅነት ህልሙ። አሁን የተዋጣለት አጥቂ ሆኗል። ዳዊት ካሳው የባህር ዳሩ ፈርጥ፣ የኢትዮጵያ ተስፋ ዳዊት ታሪኩን በዝርዝር እንነግራቸዋለን። አትሌት ለሜቻ ግርማ ይባላል። የሶስት ሺህ ሜትር መሰናክል ክብረ ወሰንና ባለቤት ነው። በዓለም አቀፍ ደረጃ ትልልቅ ውድድሮች ላይ ተካፍሏል። አሁን አዲስ መረጃ በሱ ዙሪያ ወጥቷል። ይሄን ትሰማላችሁ። በኢትዮጵያ ከሚደረጉ ውድድሮች ሁሉ ላቅ ያለ ሽልማትን ይዤ መጥቻለሁ እያለ ነው። ቢሾፍቱ ላይ የሚካሄደው የአስር ኪሎ ሜትር የጎዳና ላይ የሩጫ ውድድር እስከ አምስተኛ ለሚወጡ ሽልማት ተዘጋጅቷል። እናንተም የምትሳተፉበት አማራጭ ተዘጋጅቶላችኋል። ይሄንንም በዝርዝር ትሰሙታላችሁ። በሳምንቱ መጨረሻ የኢትዮጵያውያን አትሌቶች የነገሱባቸው የሩጫ ርቀቶች አሉ። የወርቅ፣ የብር፣ የነሐስ ሜዳሊያን ያጠለቅንባቸውን ክብር የተጎናጸፍንባቸውን ውድድሮች እየነገር ሀገርናችን ቆያለን። ሱራፌል ዳኛቸውን የተመለከተ አዲስ መረጃም ወጥቷል። ሁሉ ስፖርቶችን እን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ መሆን ትችላላችሁ። የደውል ምልክቷን ከተጫናችሁ የምንሰራቸውን ቪዲዮዎች በተኮሶ ማግኘት ይቻላል። ወደ ዝርዝር ጉዳዮቻችን አልፈናል። የውዝግቡን ጉዳይ የመጀመሪያ መረጃ አድርገን ነው ይዘነላችሁ የመጣነው ለአሜሪካ ፍሎሪዳ የሀገር አቋራጭ ውድድር የተመረጡ አትሌቶች ታውቀዋል። ሻምበል ቶሎሳን ጨምሮ ሰባት አሰልጣኞች ሆቴል ገብተዋል። አትሌት ቢኒያም መሃሪ፣ አትሌት ሀጎስ እዮብን ጨምሮ አምስት አትሌቶች ቡድኑን ተቀላቅለዋል። ከዚሁ ጋር በተያያዘ እየወጡ ያሉ መረጃዎች ግን አሁንም የኢትዮጵያን የአትሌቲክስ መንገድ ጥያቄ ውስጥ የገባ አድርጎታል። ቢኒያም መሃሪ ከትግራይ ክልል በአስር ኪሎሜትር የአዋቂ ወንዶች ይሳተፋል። ሀጎስ እዮብ ከሲዳማ ቡና ነው። ባይሴ ቶሎሳ ከሽገር ሲቲ በሁለት ኪሎ ሜትር ተጠባባቂ ነች። ወገኔ አዲሱ ከኢትዮ ኤሌክትሪክ አለ። እነዚህ ተመርጠዋል። ታዲያ ከነዚህ አትሌቶች ምርጫ ጋር በተያያዘ አሰልጣኝ እቴነሽ የመመረጧ ጉዳይ ብዙዎችን አነጋግሯል። አሰልጣኝ እቴነሽ አንድም አትሌት ባላስመረጠችበት ሁኔታ ወደ አሜሪካ ቺካጎ ከሚያመሩ ልዑካን መካከል ስሟ መካተቱ ነው ብዙዎችን እያስገረመ ያለው። ከነዚህ ልዑካን ውስጥ መካተት የነበረባቸው ህሉፍ ወይንም ምዑዝ ናቸው። ለምን ቢባል በቁጥር የበረከቱ አትሌቶችን ማስመረጥ ችለዋል። የዚች የእቴነሽ ገብረ ሚካኤል ውክልና ግን በምን እንደሆነ አልታወቀም። በሴቶች ከተባለ አሳማኝ አይደለም። የለፋ ሰው ወደ ስፍራው ማምራት አለበት። ይሄ ለምን ይሆናል እያሉ የሚጠይቁ ሰዎች አሉ። በነገራችን ላይ ጃንዋሪ 10 ነው በአሜሪካ ፍሎሪዳ ከተማ ይህ ውድድር የሚካሄደው። 46ኛው የዓለም ሀገር አቋራጭ ውድድር እንደሆነ ይታወቃል። በዚህ ውድድር ላይ ለሚሳተፉ አትሌቶች ልዩ እንክብካቤ እየተደረገ ነው። አዲስ አበባ ሱሉልታ ቀነኒሳ በቀለ ሆቴል ተቀምጠው ነው ልምምዶቻቸውን እያደረጉ የሚገኙት። በዚህ ውድድር ላይ እነ ሻምበል ቶሎሳን ጨምሮ ሌሎች እውቅና ያላቸው የአሰልጣኝ ስኳድ ውስጥ የተካተቱ እነ ረዳት ኮሚሽነር ሁሴን ሽቦን ጭምር ያካተተ እስኳድ ነው ከአትሌቶቹ ጋር ቆይታ እያደረገ የሚገኘው። አትሌቶችን በተመለከተ የተመረጡ አትሌቶች ሙሉ በሙሉ ሊባል በሚችል መልኩ ተጠቃለው ሆቴል አልገቡም። ይሄ ያስተዛዝባል እየተባለ ነው የሚገኘው። በመጨረሻዎቹ ሰዓቶች ውስጥ የሚሳተፉ አትሌቶች ባይታወቁም ምናልባት ለሆቴሉ አይመጠነንም ብለው ይሆናል ብለው ከፌዴሬሽን አካባቢ ጭምጭምታዎች ተሰምተዋል። ግን እወቁት፣ እነ ሲፈን ሀሰን ጭምር እዚህ ሆቴል ተቀምጠው ነው የኦሎምፒክ ውድድርን ማሸነፍ የቻሉት። እነ ሞፋራ እዚህ ሆቴል ተቀምጠው ነው ትልልቅ የሚባሉ ዓለም አቀፍ ውድድሮችን ማሳካት የቻሉት። ለእናንተ አያንስባችሁም እየተባሉ ነው የሚገኙት። በተለይ የአሰልጣኝ ቴነሽ ጉዳይ ደግሞ ብዙዎችን አስገርሟል። ምን ስላደረገች ወደ አሜሪካ ተጓዛለች እየተባለ ነው። እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስፍሩልን የድል ዜና እንነግራችኋለን። አትሌቶቻችን በሮጡበት ርቀት ሁሉ እኛን አሸናፊ ማድረግ የዘወትር ስራቸው ነው። በደቡብ ኮሪያ ኢትዮጵያ አሸንፋለች። ድሪባ ዲባባ ሁለት ሰዓት ከ ዜሮ ስድስት ደቂቃ ከ ሀምሳ ሁለት ሰከንድ በመግባት የኢትዮጵያ ኩራት ሆኗል አብዲሳ ቶላ የሀገሩ ልጅ ተከትሎ ውድድሩን አጠናቋል። ሁለት ሰዓት ከ08 ደቂቃ ከ40 ሰከንድ ነው የፈጀበት። ሌሎቹን ደረጃዎች የኬንያ አትሌቶች ናቸው የተቆናጠጡት። ድል በማድረጋቸው እጅግ ደስ ይለናል። ሌላዋ ኢትዮጵያዊት አትሌት ልቅና አምባው በአንደኝነት ውድድሯን አጠናቃለች። 27 ደቂቃ ከ25 ሰከንድ ነው የፈጀባት። ሌሎች ኢትዮጵያውያን በዚህ ውድድር ላይ ማሸነፍ ሉ አልተገኙም። የኬንያ፣ የስፔን አትሌቶች ማሸነፍ ችለዋል። በሌላኛው የአረብ ኤምሬትስ ላይ በተካሄደው የሩጫ ውድድር የኔነሽ ሽመክት ውድድሩን በአንደኝነት ማጠናቀቋም ይታወቃል። የኔነሽ ውድድሯን በበላይነት ለመፈጸም አስራ ዘጠኝ ደቂቃ ከአስራ አንድ ሰከንድ ብቻ ነው የፈጀባት። በአትሌቶቻችን አሸናፊነት ኮርተናል። እንኳን ደስ ያላችሁ፣ እንኳን ደስ አለን እንላለን። አሁንም ድል ለአትሌቶቻችን ነው የምንቀዳጀው። የነገዎቹ አሸናፊ አትሌት ሌሎች ይወጡበታል ተብሎ የሚጠበቅ አንድ ትልቅ ውድድር አለ የ10 ኪሎ ሜትር የጎዳና ላይ ሩጫ ነው በሀገራችን ኢትዮጵያ ከፍተኛ ሽልማትን ይዞ የመጣ ውድድር ነው ህዳር 21 በቢሾፍቱ ከተማ የሚደረግ ውድድር ነው አንደኛ ለሚወጡ በወንዶችም በሴቶችም አሸናፊ ለሚሆኑ ግማሽ ሚሊየን ብር ተዘጋጅቷል በሁለተኝነት ውድድራቸውን ለሚያጠናቀቁ ሩብ ሚሊየን በ ቁርጠኝነት ውድድራቸው ለሚያጠናቅቁ የ100 ሺ ብር ሽልማት፣ አራተኛ ለሚወጣ 50 ሺ፣ አምስተኛ ለሚወጡ 25 ሺ ተዘጋጅቷል። በዚህ ደግሞ የክብር ደረጃን ይዘው ለሚያጠናቅቁ የ100 ሺ ብር ጉርሻ ተዘጋጅቷል። ሪከርድን ለሚሰብሩ ማለት ነው። በዚህ ውድድር ላይ መሳተፍ ይቻላል እየተባለ ነው። ለአትሌቶች ልዩ እድል ሆኖ ነው የመጣ ሲመጣው ይህንን መረጃ ነግረናቸዋል። ወደ ሌላኛው ጉዳይ እንለፍ። አትሌት ለሜቻ ግርማ ነው። የኦሮሚያ ፖሊስ ክለብ አትሌት ነው። ኦሎምፒያ ነው። በ3000 ሜትር መሰናከል የዓለም ክብረ ወሰን ባለቤት ነው። አትሌቱ በኢንተርናሽናል ደረጃ 50 ውድድሮችን አድርጓል። በተደጋጋሚ የረውጠው የ3000 ሜትር መሰናክልን ነው። 26 ጊዜ ሮጧል። በነገራችን ላይ ሰባት ጊዜ ሀገሩን መወከል ችሏል። በሀገር ውክልና ውድድር ማለትም በኦሎምፒክ በዓለም አትሌቲክ አትሌቲክስ ሻምፒዮና፣ በቤት ውስጥ ሻምፒዮና፣ በአፍሪካ ከ20 ዓመት በታች አምስት የብር በጥቅሉ አምስት ሜዳሊያዎችን ለሀገሩ ማስገኘት ችሏል። አትሌቱ በ3000 ሜትር መሰናክል የምንጊዜውም የዓለማችን ፈጣን ሰዓት ካላቸው ውስጥ ቀዳሚው ችሏል። በጁላይ ወር 2023 በፓሪስ ያስመዘገበው 7 ደቂቃ ከ52 ሰከንድ ከ11 ማይክሮ ሰከንድ የሮጠበት በዓለም አንደኛ ደረጃ ላይ እንዲቀመጥ አድርጎታል። አንድ አትሌት በሩጫ ዘመኑ ሊያሳካ የሚገባውን አንዱን የኦሎምፒክ ጨዋታ ላይ የመሳተፍ መሳተፍ ብቻም አይደለም ሜዳሊያ የመግባት እድልም አግኝቷል። በ2021 የቶኪዮ ኦሎምፒክ ላይ በ3000 ሜትር መሰናክል የብር ሜዳሊያ ማጥለቅ ችሏል። አንድ አትሌት በሩጫ ዘመኑ ሊያሳካ ከሚገባው ውድድር ሌላ ለኦሎምፒክ ጀግኖች የሚሰጠውን የብር ሜዳሊያ ለሀገሩም ለራሱ አምጥቷል። ይህ ጀግና አትሌት ላሜቻ ግርማ ልደቱ ነው። እንኳን ተወለድክ፣ በመወለድ ኢትዮጵያ ኮርታለች፣ ተጠቅማለች ልንለው እንወዳለን። መልካም ልደት እያላችሁ መልካም ምኞታችሁ መግለጽ ትችላላችሁ። ወደ ሌላኛው ወደ ሰሞነኛው አነጋጋሪ ጉዳይ እንምጣ። ወደ ዳዊት ካሳው ጉዳይ ነው የምናመራው ግብ ጠባቂ ለመሆን አስቦ የድንቅ ጥቂነት ቦታን የተቆናጠጠ ፈርጥ ነው። የባህርዳር ከነማ ተጫዋች ነው። ይህ ከመሆኑ በፊት ሰባት ዓመታትን ወደ ኋላ መመለስ አለብን። የባህር ዳር ዩኒቨርሲቲ የስፖርት አካዳሚ ክለብ ውስጥ ነው የራሱን የልጅነት ጊዜ ማግኘት የቻለው። ከአራት መቶ በላይ ከተመዘገቡበት ውድድር እሱ ነጥሮ መውጣት የቻለ ነው። በወቅቱ ግብ ጠባቂ መሆንን ይመኝ ነበረ። አስገራሚ ተጽ ተሰጥኦ እንዳለው የተረዱት እና ከግብ ጠባቂነት ይልቅ ሌሎች ቦታዎች ላይ ቢጫወት ጥሩ እንደሆነ ያመኑት ዳንኤል ጌትነት የእሱን ተስፋ ማለምለም ችሏል። 2014 ዩኒቨርሲቲውን ወክሎ አርባ ምንጭ ላይ መጫወት ቻለ። በዚህ ጊዜ ተስፈኛ ተጫዋች እንደሆነ ታወቀ። በ2015 ይርጋለም ላይ የተደረገው የታዳጊዎች ውድድር ለዳዊት ካሳው የበለጠ ጠቃሚ ውድድር ነበረ። በዚህ ውድድር 2016 ላይ ማለት ነው፣ ሶስት ነጥቦችን በአካዳሚው በማምጣቱ በወጣቶች ቦታ ላይ እንዲሳተፍ አደረገው። በካፋ አካዳሚ ባደረገው ሶስት ፖይንት አካዳሚው ስልጠናውን እየተከታተለም ማሳካት ቻለ። አሁን በኢትዮጵያ ወጣት ብሔራዊ ቡድን ውስጥ አስደናቂ ብቃትን እያሳየ ይገኛል። ዳዊት በሴካፋ ከ17 ዓመት በታች ሻምፒዮና ሰባት ግቦችን አስቆጥሮ ብዙዎችን እያስፈነጠዘ ነው የሚገኘው የኢትዮጵያ አንደኛው ተስፋ እየተባለ ተስፋ ተጥሎበታል ትልቅ ውድድርም ሊያደረግ እንደሚችል ይገመታል። ወደ አትሌቲክስ መረጃችን አሁንም መለስ እንበል። የኬሮድ አሸናፊዎችን እናገኛለን። አምስተኛው የኬሮድ የአስራ አምስት ኪሎ ሜትር ውድድር ሐምሌ ወር ላይ በወልቂቴ ከተማ መደረጉ ይታወቃል። በውድድሩ ላይ ከአንደኛ እስከ ስድስተኛ አሸናፊ ለሆኑ አትሌቶች ሽልማት መዘጋጀቱም ይታወቃል። ይሁን እንጂ ለአሸናፊ አትሌቶች ሽልማት በቼክ ነበረ እንዲሰጣቸው የተደረገው። ይህንን ቼክ አንድም አትሌት ወደ ቦታው ተገኝቶ አለመውሰዱ ብዙዎችን እያስገረመ ነው የሚገኘው። ኑ ሽልማታችሁን ውሰዱ እየተባለ በይፋ ጥሪ እየተደረገላቸው ነው የሚገኘው። ከአምስት ወር በላይ ያለፈውን ሽልማት ለምን እንዳልወሰዱ አትሌቶች እስካሁን እየተናገሩ አይደለም። እኛም ይሄ መረጃ ያስገረመን ነገር ሚኒስቴር ናችሁ። የመጨረሻው መረጃ እናጋራችሁ። ሱራፌል ዳኛቸውን እናገኛለን። ከአሜሪካው ክለብ ጋር በይፋ ተለያይቷል። አሜሪካ ቅንቶ የሎንዶን ዩናይትድ ተቀላቅሎ ነበረ አማካኙ ሱራፌል ዳኛቸው ከክለቡ ጋር ተለያይቷል። ተጫዋቹ ፋሲል ከነማ ለቆ ወደ ሎዶኒ ዩናይትድ ካቀና በኋላ አንድ አመት ከአስር ወር አካባቢ ቆይቶ ነበረ። ሱራፌል በቆይታው በተለያዩ ምክንያቶች በቂ የመጫወት እድልን ሳያገኝ ቀርቷል። አሁን ይፋ በሆነ መረጃ ከክለቡ በይፋ ተለያይቷል። የዛሬውን መረጃ በቃን በቸሯሉ